በውድድር የተነሳ አልፋም ደግሞ ከ2010 ዓ ም ጀምሮ ፍርድ ቤት ከመመላለሷ የተነሳ የመውለጃዋ ጊዜ እንኳን አልነበረም፣ ልጅ አልወለደችም። ሕግ ለዚች የአገር ባለውለታ ትክክለኛውን ፊት እንዲሰጣት እጠይቃለሁ። አትሌት መሰረት ደፋር የኦሎምፒክ ሻምፒዮናዋ አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያው አንስቶ ያጋጠማት ችግር ቀላል እንዳልሆነ ገልጻለች። ለሀገሯ ትልቅ ዋጋ የከፈለችው ገለቴ ከ20 ዓመተ ምህረት ጀምሮ በፍርድ ቤት በመንከራተት ላይ እንደምትገኝ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት የሆነችው መሰረት ደፋር በቅርበት እንደምታውቅ ተናግራለች። መሰረት ደፋር አክላም ህግ ለዚህች ሀገር ባለ ሁኔታ ትክክለኛውን ፊት እንዲሰጣት እጠይቃለሁ ብላለች። በተጨማሪም መንግስት ለጉዳዩ ትኩረት እንዲሰጠው የኦሎምፒክ ሻምፒዮና አትሌት መሰረት ደፋር ጥያቄ አቅርባለች። ይህን ያቀረበችው ዛሬ አትሌቲክስ በመላው አንድ ላይ ተሰብስቦ መግለጫ በሚሰጡበት ሰዓት እንደሆነ የወጡት መረጃዎች ያሳያሉ። አትሌት ገለቴ ቡርቃ በባለቤቷ ብዙ ንብረቶቿ እንደተወሰደባት መግለጿ የወጡት መረጃዎች ያሳያሉ። በእንባ መግለጿ በርካታ ኢትዮጵያውያንን እንዳሳዘነም የወጡት መረጃዎች ያሳያሉ። ሚኪነን ከሚኪታ ቦርን ፎይን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።